ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ክብረትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮች፣ ተመልካቾች እንግዲህ ለተወሰነ ቀናት አልተገናኘንም፣ እንኳን በሰላም ተገናኘን። ከሁሉ አስቀድሜ ከዛ በፊት እንግዲህ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በሰላም አደረሳችሁ። ዛሬ ዋዜማ ላይ እንገኛለን። በነገ እለት ምናልባት እንግዲህ ሌሎች አካባቢ ላይ ያለውን ወቅታዊ ሁኔታ ባላውቅ እኔ ያለሁበት ሀገር በነገ እለት እንግዲህ ኢድ እንደሚከበር መረጃው አለኝ። አንዳንድ ጊዜ ጾም አስቀድሞ የሚይዙት አሉ። አንድ ቀን ደግሞ ዘግይተው የሚይዙት አሉ። ያው በሸሪያ ሕግ ጨረቃ ያልታየችባቸው አካባቢዎች በሚል ነው ይሄ ነገር ሲነሳ የነበረው ከጥንት ከጠዋቱ። እርግጠኛ ነኝ በነጌ ዕለት ዛሬ የተራዊ ሰላት ይቆማል። የሚቆም ከሆነ እርግጠኝነት እንግዲህ ተራዊ ላይ ነው ሁሉ ነገር የሚረጋገጠው። ጨረቃ በባህር ላይ በማሳሪያዎች ትታያለች። ከዛ እንግዲህ ኢድ ነገ ይሆናል ማለት ነው። ለማንኛውም እንግዲህ ዋዜማ ላይ እንገኛለን። እንኳን አደረሳችሁ። ሌሎች ወንድም እህቶቻችንም እንግዲህ ያው ጾማችሁ የቀጠለ ነው። እኛ እንግዲህ በአቋራጭ አጠናቀናል ማለት ነው። እናንተንም ለዚህ ያብቃችሁ። ቀጥታ ወደ አንዳንድ ጉዳዮች አልፋለሁ። ሰሞኑን እንግዲህ በተለያዩ ሶሻል ሚዲያዎች ላይ ከፍተኛ ማነጋገሪያ የሆነው የኢቢኤስ ቴሌቪዥን ሠራተኞች በተመለከተ ነው። አንድ የእህታችን መረጃን በስተት አስተላልፋችኋል። በህዝብ የተመረጠውን መንግስት በጸረ ሽብር ከታጠቀ ኃይል ጋር ኮንታክት አድርጋችሁ ግንኙነት አድርጋችሁ መንግስትን ለመጣል እና በህዝብ ፊት ተቀባይነት እንዳይኖር አድርጋችኋል የሚሉ ክሶች ናቸው። እንግዲህ በኢቢኤስ ሠራተኞች ላይ እየቀረበው የኢቢኤስ ቴሌቪዥን ሰራተኞች ፍርድ ቤት ቀርቧል። የኢብኤስ ቴሌቪዥን ባለቤት የቅርታ የጠየቀበት ሁኔታ ነው ያለው። አምስት የኢብኤስ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀርቧል። ፍርድ ቤት በስምንት ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰነድ እና በሰው ማስረጃ ነው ብሏል። ዋና ስራ አስኪያጅ አቶ ነቢዩ ፍርድ ቤት ቀርበው ነበር። የጦር መሳሪያ በመጠቀም ከሚንቀሳቀሱት ጋር ግንኙነት አላቸው ብሏል ፖሊስ። መንግስት ዓለም አቀፍ ተጽዕኖ እንዲያድርበት በህዝብ ዘንድም ተቀባይነት እንዳያገኝ ሰርተዋል፣ ነው የሚለው ሐሰተኛ ዶኩሜንተሪ አዘጋጅተዋል። ተማሪ ብርቱኳን የደምቢዶሎ ዩኒቨርሲቲ ተማሪ አይደለችም፣ ነገር ግን በጻፈ ነገር ግን በደፋሪዎች ተደፍራለች ይላል ፖሊስ። ተጠርጣሪዎቹ በህዝብ እምኔታ አግኝተው በህዝብ የተመረጠውን መንግስት ለመጣል ነው የሰሩት ስራ ነው የሚለው፣ ተጠርጣሪዎቹ ራሳቸው ድረስና ታሪክ ሆነው ደራሲና ተራኪ ሆነው የሰሩት ነው ብሏል። እንግዲህ ፖሊስ ረዳት ጋዜጠኛ ታሪኩና ረዳት ፕሮግራም አዘጋጅ ሄሊና የወከሉ ጠበቃዎቹ ደንበኞቹ በተጠረጠሩ ቢጠረጠሩ እንኳን የጥላቻ ንግግርና የሐሰተኛ መረጃ ማሰራጨት ነው የሚመለከታቸው እንጂ የሽብር ተግባር አይደለም ብሎ ጠበቆቹ የተከራከሩበት ሁኔታ ነው ያለው። ፖሊስ እንግዲህ የከሰሳቸው በሽብር ነው በሽብርተኝነት ነው። የጋዜጠኛ ታሪኩ እና የረዳት ፕሮግራም አዘጋጅ ህልና ጠበቃዎች ጉዳዩን በአሰተኛ መረጃና እንዲሁም የጥላቻ ንግግርን በማሰራጨት ነው መጠየቅም ያለባቸው እንጂ በሽብር አይደለም የሚል ተከራክሯል። እንግዲህ ሌላው የካሜራ ባለሙያው ቶማስ ቀረጻው ሲከናወን በእረፍት ላይ እንደነበረ ለፍርድ ቤት አስረድቷል፣ አንስቶ ተከራክሯል። ኃላፊነቱ የሚወስደው እንግዲህ የፕሮግራሙ ኃላፊ ላይ ነው ነው የተባለ ያለው በማከራከሪያ ማጠቃለያ ኢቢኤስ ቴሌቪዥን ዋና ስራ አስኪያጅ ሁሉንም ጉዳይ ለፍርድ ቤት አስረድቷል ስራ አስኪያጅ የዋስትና መብታቸው የዋስትና መብታቸውም እንዲጠበቅላቸው ጠይቋል ጋዜጠኛ ታሪኩ ተማሪ ብርቱካንን በማታለል የማገኘው ነገር የለም ተራ የቢሮ ተከፋይ ደመወዝተኛ ነኝ የሰራሁትም ስራ ለመልካም የሰራሁት ነው ብሏል እንግዲህ በዛን ወቅት እሷ ድጋፍ እንድታገኝ የደረሰባትን ችግር ኢንተርቪው በማድረግ እኔ እሷን በማታለል ምንም የምጠቀመውና የማገኘው ነገር የለም ነገር ግን እኔ በጎ ስራ ነው የሰራሁት ነው ብሎ እንግዲህ ለሰኞ ቀጠሮ የተሰጠበት ሁኔታ ነው ያለው። ፍርድ ቤት ለሰኞ ለፊታችን ሰኞ ቀጠሮ ሰጥቷል። አቶ ቶማስ ፍስሐ እንግዲህ የኢቢኤስ ዋና ስራ ስካች ብርቱካን ተመዝገን ዙሪያ ያስተላለፉ ነው ዶክሜንተሪ ይቅርታ ብሎ ይቅርታ ጠይቋል። በይፋ ክስተቱን አስመልክተው በራሳቸው አንደበት በአዲስ ምዕራፍ ላይ ያስተላለፍነው መረጃ ስህተት ነው ብሏል። ሕዝብን ይቅርታ ጠይቋል። የጋዜጠኛ ሙያ ጉድለት ነበር፣ ማጣራት ነበረ። ቤተሰብ ስንጠይቅ ቤተሰብ የለኝም ብላ ነበር። የትምህርት ቤት መረጃ ሰላምና ሰርተን ይህ ጉድለት አለ ብሏል ስላልሰራን ጉድለት አለ ብሏል። የትምህርት ቤት ማስረጃ በስራ ላይ ላለችው ጋዜጠኞች የእኛን ስህተት እንዳትደግሙት የጀርባውን አጥኑ ብሏል። መልእክትም ያስተላለፈበት ሁኔታ ነው ያለው። እንግዲህ አድማጮቻችን፣ ተመልካቾቻችን ይሄንን ያነሳውበት ዋናው ትልቁ ምክንያት ተማሪ ብርቱካን በትክክል በደፋሪዎች መደፈሯን ራሳቸው ፍርድ ቤት እንግዲህ አምኗል። ነገር ግን የደም ዶሎ ተማሪ አይደለችም ነው። ከዛን በኋላ ጉዳዩ ለኢቢኤስ ሲቀርብ ኢቢኤስ የተማሪዋን መረጃ ብቻ ይዞ ፕሮግራሙን ለሕዝብ ማስተላለፍ አልነበረበትም ነው። መረጃና ማስረጃ የጽሁፍ የወረቀት ማስረጃ እና እንዲሁም የቤተሰብ ወይም ደግሞ የሰው ማስረጃ ማቅረብ ነበረበት ነው፣ ዋና ትልቁ ነገር ኢቢኤስም አሁን ስህተት ሰርተናል፣ የጋዜጠኛነትን ስራ አላም ዋላንም ቾክልን በጉዳዩ ውስጥ ገብተን ይህን ነገር ሰርተናል። ምናልባት እንዲህ አይነቱ ነገር እንዲህ አይነቱ ክስተት የመጀመሪያ ገጠሟቸው ሊሆን ይችላል። ከዚህ በፊት አልገጠማቸውም ይመስለኛል። አድማጭ ተመልካቾች ይሄን ጉዳይ እንዴት ነው የምትመለከቱት? ቀደም ሲል ተማሪ ብርቱካን ኢንተርቪ ተደርጋ በኢቢኤስ ጉዳዩ ከተላለፈ በኋላ ኢቢኤስ ቪዲዮን አንስቶ ነበር። ሌሎች ሪካርድ አድርጎ ደግሞ የተለያዩ ሶሻል ሚዲያዎች ላይ ጉዳዩን ሲያንሸራሽሩት ነበር። ከዛ በኋላ ደግሞ አንዳንድ መረጃዎችም እየወጣ የነበረበት ሁኔታ ያለው አስቀድሞ መንግስት ኢቢኤስ ሰራተኞችን እንደሚያስር ጉዳዩ መንግስት ስለሚያስጠይቅ ይሄ ነገር ውሸት ነው ተብሎ ዶክሜንተሪ ፊልም እንዲዘጋጅ እና እሷም ተይዛ በስህተት ነው ብላ እንድትመሰክር ኢቢኤሶችም ይሄንን ጉዳይ ቅርታ እንዲጠይቁ እና ጉዳዩ ውሸት እንደሆነ ሊሰራ ነው መንግስት ተብሎ አሁን መንግስት እየሰራ ያለውን አስቀድሞ አንዳንድ ሚዲያዎች መረጃ አውጥቶ ነበር። በእውነት ለመናገር ከሆነ አንከር ሚዲያም አስቀድሞ ይህንን ነገር መረጃ አስተላልፎ ነበር። እንዲህ አይነት ዝግጅት ላይ ያለው መንግስት የውሸት ዶኩመንተሪ ፊልም ሊሰራ ዝግጅት ላይ ያለው ተብሎ መረጃዎች ወጥቶ ነበር። የመረጃ ምንጮቼ አድርሶኛል ያለው አንከር ሚዲያ ስለዚህ አሁን ካለው ወቅታዊ ሁኔታ ጋር እውነት ኢቢኤሶች የመንግስት ጫና ማስፈራሪያ ደርሶባቸው ነው ወይስ ይሄንን ሀሳብ ሊቀይሩና ቅርታ ሊጠይቁ የቻሉበት ወይስ ደግሞ እውነት መረጃው ስህተት አለው ይሄ እንዴት ነው? አድማጭ ተመልካች እየተመለከታችሁ ያላችሁት በተለይ አገር ቤት ያላችሁ፣ ጉዳዩን በቅርበት የምትከታተሉ እዛው አካባቢ ላይ ሆናችሁ ለመናገር የፈራችሁ ትኖራላችሁ። ተማሪ ብርቱካንንም በአካል ደግሞ ከኛ በበለጠ ከሚዲያ በበለጠ በአካል በፊዚካል የምትተዋወቁም ልትኖሩ ትችላላችሁ፣ ወይም የሚያውቃት ዘመድም ሊኖራችሁ ይችላል። ተማሪ ብርቱካን ኦሬዲ ትክክለኛ የዩኒቨርሲቲ ተማሪ ነች። የደምቢዶሎ ተማሪ አይደለችም፣ አሁን እነሱ እያሉ ያሉት በደፋሪዎች መደፈሯ ችግር እንደደረሰባት እራሳቸውን መስክሯል። ይህንን አልካዱም። ነገር ግን የደምዶሎ ተማሪ አይደለችም የደምዶሎ ተማሪ ነች ተብሎ የተሰራው ዶክመንተሪ አግባብነት የለውም ነው እንግዲህ በዛን ሰዓት፣ የውጭ ሀገር ዲፕሎማቶች፣ ኤምባሲዎች ጉዳዩ የሚመለከታቸው ይሄንን እገታ በሚገባ ሲከታተሉት ነበር። ይሄ ነገር እውነት ከሆነ መንግስት ከፍተኛ ኪሳራ የፖለቲካ ኪሳራ ውስጥም የሚገባበት ሁኔታ ስለሆነ መንግስት ከዚህ ከዚህ ፍራቻ ይሄን ነገር እንዲያስተባብሉና ኢብኤሶችም ይቅርታ እንዲጠይቁና ህዝብንም ይቅርታ እንዲጠይቁ እየተደረገ ይገኛል። ይሄ ነገርም ውሸት ነው እየተባለ ከፍተኛ ስራ እየተሰራበት ይገኛል። አድማጭ ተመልካቾች ይህን ጉዳይ እንዴት ነው የምትመለከቱት? በኮሜንት ላይ ስህተት ነው፣ ዶኩሜንተሪ ውሸት ነው፣ ትክክለኛ የደምቢዶሎ ተማሪ አይደለችም፣ ወይም ደግሞ ኢብኤሶችን መንግስት አስፈራርቷቸዋል፣ ኢብኤሶች ፈርተው ጉዳዩን እያስተባበሉት ወደ ላይ እየተመለሱ ነው። ትክክለኛ የደምቢዶሎ ተማሪ ነች የሚለውን እስኪ ከአድማጅ ተመልካቾች ኮሜንት እንሰበስባለን፣ ኮሜንት እናያለን። ጉዳዩ ይሄንን ይመስላል። አድማጆቻችን፣ ተመልካቾቻችን በሌሎች የግንባር መረጃዎች እንገናኛለን። መልካም ካለ።